ሰላም፣ ሰላም የልጅ አህመድ ዩቲዩብ ቻናል ተከታዮች እንዴት ናችሁ? እኔ ደህና ነኝ። እንግዲህ ትናንት ወደ ቄራ አካባቢ አሳይቻችኋለሁ። ዛሬ ደግሞ እንደገና በጎተራ ቤቱ አካባቢ አሁንም ወደ ቀበሌ አምስት አካባቢ የሚያስወርደው ወደ ምሪቱ ማለት ነው፣ በሌላ ሳይድ ደግሞ ላሳያችሁ ነው። አው ዛሬ ዛሬ እንግዲህ እግር መንገድ ዲሽ ልሰራ እየሄድኩኝ ነው፣ እና ለምን እንዲሁ ከመሄድ ልቀረጽ ብዬ ነው የወሰንኩት። እና ዛሬ ደግሞ በሌላ አካባቢ ላሳያችሁ ነው ማለት ነው። ተከታተሉ። ቆረን አውረድ በመንኩል በመንኩል ስር ሄጃ ነው ማለት ነው። በእሷ ተክልን መንገድነት እች እና አሁን እየጠረስኩ ነው ማለት ነው። ጤና ጣቢያው ጀርባ ደርሻ አለው። ያው እንግዲህ የሰፈር ማን ይባላል፣ ጎተራ ቤት ስር ጎተራ ቤት ብሎ ምልክት የሆነው ቦታ ይሄ ነው። ይሄ ቦታ ጎተራ ቤት የተባለው ምንድነው፣ የመርጃ ድርጅት ነበረ። እርዳታ ምና ብዙ ጊዜ የሚረዳበት አካባቢ ነው። በዚህም ሶርዴን ይሄድበት፣ ግን እንዳይቀራረብ፣ እስኪ አሁን ያልኩበት ጋር በሌላ አቅጣጫ አልሄድም ማለት ነው እና የጎተራ ቤት ይባላል ይሄ ነው። እንደምታዩት በጣም ጠንካራ ነው። ስንት አመጡ! እንኳን እዚህ ሰላም ከመጣሁ በጣም ቆይቻለሁ። የሚገርም ነው። እና አሁን ምን ግን ብዙ ያሳለፈ ተቋም የሚገርም በጣም የሚያምር ነበር። እና ጎተራ ቤት የሚባለው ገና ነው። ያው ድንግር እንዳይላችሁ ብዬ ነው። ትናንት እንግዲህ ከጦይ ቢጋ ቆይታ አድርገት ነበረ እስከምንለያይበት ድረስ። እና ቶይ ጎበዝ ልጅ ነች? ጠንካራ ነች፣ አበረታቷት። አልጠራጠርም። ያው ሊንኩን ትናንት አስቀምጫ ያላችኋለሁን ከዛ ላይ ያወረዳችሁ እንትን፣ በል ይሄ የምታዩት እንግዲህ ማን ይመስላችኋል? እዛ ወዲያ የምታዩት በመናኸሪያ አካባቢ በስተጀርባ ያለው ነው፣ ክንሽ ከፍ ብሎ ማለት ነው። ይሄ ደግሞ እዛ የምታዩት ሜትሮሎጂ ምሬቱ ነው። በጣም ወዲያ ይሄ ደግሞ በሜትሮሎጂ ስር ያለ ምሬት ነው። በአጠቃላይ ይሄን የምታዩት ማለት ነው። እና እያችሁ እንደሚያምር በሌላ ቦታ እንደዚህ ላሳያችሁ ብዬ ነው። የሚገርማችሁ ብቻ አካባቢ ደግሞ ቁልቁለቷ ካልወደኩ በጣም ነው የፈራሁት። የሚገርማችሁ በዚህ ስመጣ አልፌ አልፌ በጣም ተጠንቅ ከወደቃችሁ የት ነው የምትገኙት? ታች ምሪቱ ጋር በሉት እና እዚ አካባቢ ቤት ካላችሁ አሁን መልከት ትችላላችሁ ማለት ነው። እና አያችሁት፣ ያግቷ የምን ያህል እንዲሆነች ለማጋነን ሳይሆን ቀርብ ታያሳችኋለሁ። ወጭ ነው። አረ አረ አረ፣ እንግዲህ ጠብቀኝ ጠብቀኝ። ከዚህ ውጭ ምን ይባላል? አስብ እየሄድኩ ነው እንዲያል ዘረጋ በጣም አስቸጋሪ ነው። እዚህ አካባቢ ልንገራችሁ፣ ብዙ ኢንቨስቲ ይጠይቃል። አንድ ቤት ለመስራት ግረገንቱን ለማንሳት የምን ያህል ወጪ እንደሚፈጅ ማለት ነው እና ይኸው እንደምታዩት አሁን ያ ቤት የእግር ላይ የሚተሰራው ይህን ለመስራት ስንት ኢንቨስት እንደተደረገ ማለት ነው። ቁፋሮ በጣም መከረ ነው። ያ በአረንጓዴ ቀለም ይታያችኋል፣ ረበርቅ ያሳያችሁ ስታስተባስቡለት የነበረው መስጅድ ነው። በጣም ገራዊ መስጅድ በጣም የሚያምር መካነ ሰላም መርጥ መስጅድ ተሰርቷል። ይህ በአረንጓዴ የተቀባው ህንፃው ማለት ነው። መስጂድ አረህማን እየተባለ ሲሰበሰብለት የነበረው ይሄ ነው ማለት ነው። በርቀት ነው እያሳየኋችሁ ያለሁት እዛ ጥንት ሲሆን በጣም ትልቅ ነው። ሁሉ ነገር አልቋል። ውስጡ ተነጥፎለታል። ምናምን የሚገርም የሚገርም መስጂድ ተሰርቷል ማለት ነው።

ጎተራ ነው። አሁን እንግዲህ ወደ ደግሞ እንትን ያላችሁኝ ልጆች ትናንት ቪዲዮ ላይ ማለት ነው ለፋ እንጂ ምናምን ጠዋት ትቀርጸው ምናምን ያላችሁ፣ ያሁን ከላይ ስመጣ ወደ ሜትሮሎጂ ያለው ስቀርጸው አሪፍ ነው። ምክንያቱም ፀሐይ ወዴት ስለሆነ ከላይ እየመጣው ስለሆነ ኖርማል ብቻ። እና ለመቀረጽ ሰዓት እና እንትን ይለዋል። አሁን ወደ ላይ ጠዋት ተቀረጸ ብል ከፀሐይ ጋር እንቀናኝ እና የፀሐይ ደግሞ ካሜራውን እንዲያምር ያድርጋል ማለት እና ከዛ አንጻር ነው ያደረጉት። ያረኩት የምትጠብቅ ቤት እንግዲህ እየተሰራ ነው። በኳርቲዝ በምን ያለቃል? ኦኬ። ምትናየ ቤት መስጅድ አልራህማን እንግዲህ ይሄ ነው። ቤቶች ምናምን ጋርደውኛል። ይሄ ነው የያችሁት፣ በጣም ነው የሚያምሩ። በውስጡ ደግሞ የተለየ ነው ታዩት ማለት ነው እና ያቺ መንገድ ደግሞ ከመናኸሪያ በስተጀርባ ካላይ ታመጣናት ማለት ነው። እኔ ደግሞ የመጣሁት በዚህ በጎተራ ቤቱ አካባቢ እና የጧት ፀሐይ አያችሁት፣ ወደ እዛ ሳዝረ እንደዚህ አይነት ካሜራ የሚሆን የሞተ ነው። እና የቸገረ ቸግር ነው ለማለት ነው። ይህ እንግዲህ መሬት እንዴት እንዲያደመቁት፣ የሚገርማችሁ ሰፈሩ በጣም ደምቋል። ደግሞ በአንድ በኩል ወደዛ ሄዳችሁ አራዳ የምትሄዱበት መንገድ ነው። ቀበሌ አምስት ነው። እንዴት እንደሚያምር! በቃ ሁሉም አልምቶታል በሩ ላይ። የተለያየ ማስዋቢያ ምናምን ተጠቅመዋል።

እንግዲህ ቤታችሁ እዛ አካባቢ ያለ ካለ ዘመዶቻችሁ ቤት ካለ ማየት የምትፈልጉ ይሄው ነው። ይሄም በሌላ በኩል ወደ ሜትሮሎጂ የሚያስገድ ነገር ነው።